ጤና ይስጥልን። የአሻም ተከታታዮቹ እንደምንቆያችሁ፣ ለዛሬ ለተረቡ ግንቦት 27 ቀን 2017 ዓም የተሰናዱ የአሻም የምሽት ዜናዎች የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋናውና ርዕሰ ጉዳዮችን ጠቁማችሁ፣ ህዝበ ሙስሊሙ የ1 ሺ 446ኛውን ኢድ አልአድሃ አረፋ በዓል ሲያከብር ለሀገር ሰላም ጸሎት በማድረግና የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ ተጠቆመ። ከነገ በስቲያ የሚከበረውን የኢል አድሃ አረፋ በዓልን ለማክበር ከ20 ሺ በላይ እንግዶች ወደ ዞኑ ይገባሉ ተብሎ እንደሚጠበቅ የስልጤ ዞን ባህልና ቱሪዝም መምሪያ ለአሻም ገለጸ። ከሁለት መቶ በላይ ተገልጋዮች የትምህርት ማስረጃቸው ህገ ወጥ ሆኖ አግኝቻለሁ ሲል የትምህርትና ስልጠና ባለስልጣን ለአሻም ነገራት። ዩክሬን በሩሲያ ላይ ያደረሰችው ያልተጠበቀ ጥቃት ሩሲያ ትፈጽማለች ተብሎ ለሚጠበቀው የኒውክሌር ጥቃት መንስኤ ሊሆን እንደሚችል ተገመተ። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ያልፋሉ። የእለቱ ተረኛ አሳላፊ መስከረም አዲስ አብሬያችሁ ቆይታ አድርጋለሁኝ። አብራችሁን ቆዩ። ሕዝበ ሙስሊሙ የ1446ኛውን ኢል አድሀ አረፋ በዓልን ሲያከብር ለሀገር ሰላም ጸሎት በማድረግና የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ ተጠየቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ፕሬዚዳንት ሀጂ ኢብራሂም ቱፋ የ1446ኛው ኢዳል አድሃ አረፋ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ሙሐመድ ንጉስ አብዱ ተጨማሪ አለው የ1446ኛው የኢድ አልአድሓ አረፋ በዓል ዓርብ ግንቦት 29 ቀን 2017 ተከብሮ እንደሚውል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ሕዝበ ሙስሊሙ የኢድ አልአድሓ አረፋ በዓልን ሲያከብር የተቸገሩ ወገኖችን በማሰብና ያለውን በማካፈል መሆን እንዳለበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ምክር ቤቱ ለመላው እስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልአድሓ አረፋ በዓል ደረሳችሁ ሲል መልእክቱን አስተላልፈዋል። ኢድ አልአድሓ የመተሳሰብ በዓል ነው ያሉት የምክር ቤቱ ፕሬዚዳንት ሼክ ሐጂ ኢብራሂም ቱፋ ሕዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖቹን በማሰብና ያለውን በማካፈል ሊሆን እንደሚገባ በሰጡት ጋዜጣዊ መግለጫ አስገንዝበዋል። በስልምና አስተምህሮት መሰረት የአረፋ ቀን ዋጋዋ ትልቅ በመሆኗ መላው ሕዝበ ሙስሊሙ በጾምና በድዋ በጸሎት እንዲያሳለፍ ሼክ ሐጂ ኢብራሂም ቱፋ መልእክታቸውን አስተላልፈዋል። ለዚህ ያበቃንን ለዚህ ያበቃችሁን አላህን ሁሉ እያመሰገንን እንኳን ለዚህ ለታላቁ ዒዳል አድሓ ዋዜማ ለታላቁ እንኳን አደረሰን ለማላት እወዳለሁ። ውድ ወገኖቻችን ነገ አርዶ መብላት ለማይችል ወገን እኛ አላህ የሰጠን እንድናካፍላቸውና በደስታ እነሱም እንዲያሳልፉ እንድናደርግ እያልኩኝ ደግሜ ደጋግሜ ለሀገራችን ሰላም ሁላችሁም፣ ሰላም ስኖር ነው ይሄ ሁሉም የሚኖሩ ሰላም ከሌላ ሁሉም አይኖርም። ሰላም ከሌለ ወጥተን ዒድ በሰላም ሰግደን መመለስ አንችልም። ታውቃላችሁ። ሰላም የሁሉም የጋራ ስለሆነ እንደው በአላችሁበት ሙስሊሞች፣ በአላችሁበት ወገኖች፣ በአላችሁበት ኢትዮጵያዊኖች ሰላም ላይ ዘብ ሆናችሁ እንድትሰሩና እባካችሁን ያለፈውን ቁስል ሳንድን አሁንም ወደ ጦርነት የሚጋብዙንን አካላቶች እንምክራቸውና እንመክራቸውና በተቻለ መጠን በተለይ የሃይማኖት አባቶች በያላችሁበት ሀገራችን መቶ በመቶ ወደ ሰላም እንድትመለስ እንድንሰራ በዚህ አጋጣሚ አደራ ለማለት ወዳለው ፕሬዚዳንቱ ነቢዩ መሐመድ ሰለላሁ አለይሂ ወሰለም በአስተምሮታቸው የአረፋ ቀን ከሁሉ የላቀች ናት ማለታቸውን አስታውሰው በአረፋ ተራሮች መቆም ያልቻልን አማኞች ባሉበት ድዋ በማድረግ መልካሙን በመመኘት ጭምር ልናሳልፍ ይገባል ብለዋል። በዓሉን በቤትም ሆነ በአደባባዮች በእስላማዊ ስነ ምግባር ልናከብረው ይገባል ሲሉም ነው መልእክታቸውን ያስተላለፉት። የደስታ ቀን ነው፣ የፈንጠዝያ ቀን ነው።

ምናልባት ከስራ እረፍት ልንወስድ እንችላለን፣ ከኢባዳ እረፍት ልንወስድ አንችልም። ኢባዳ ላይ ትኩረት አድርገን ነዛሬ ቢሮ አልገባም ዛሬ ስራ አይደለም የበለጠ ስራ ነው የምንሰራ ወዝክርላህ ተዓላ ብሎ ነቢያችን ሰለላ ለም የምሉት ዕባዳው ማጠናከር፣ ዳዕዋ ማጠናከር፣ ዱዓ ማጠናከር፣ ምስኪኖችም መርዳት፣ ደካማዎችም መርዳት ተፈናቃዮችን ደሞ እንዳይደብራቸው መዘየር እስረኞችን ሄደን ባሉበት መዘየር የተመማውን ወገን ወንድም መዘየር እስላም ክርስታን ሳንል ጎረቤታችንን ማጠናከር ስለቱ ራሂም ላይ በትኩረት መስራት ትልቅ ስራ ነው የምጠብቀን ትልቅ እንዳውም ከሌላ የተሻ የበዛ ማለት ሊሆን ይችላል። የቱን እናዳርሳለን። እርድ ማከናወን ለማይችሉ አቅመ ደካሞችና አሳዳጊ የሌላቸው ሕጻናት እንዲሁም ድጋፍ የሚፈልጉ ወገኖች ሁሉ አቅም በፈቀደ መጠን በመደገፍ እንዲከበርም ጥሪ አቅርበዋል። ኢትዮጵያ የተለያየ እምነት ተከታይ ለበርካታ ዘመናት ተዋዶና ተከባብሮ የኖረባት ሀገር እንደመሆኗ ምእመኑ ከሌሎች እምነት ተከታዮች ጋር አንድነቱንና ወንድማማችነቱን ይበልጥ በማጠናከር በዓሉን ማሳለፍ እንዳለበት ጥሪ አቅርበዋል። ስለዚህ የዒባዳ ቀን ነውና ኦድሕያ አርደን በብቻችን በቤታችን ብቻ ልንጠቀምበት አይደለም መከፋፈል ካልን ወንድሞች ወገኖች ጎረቤቶች አብሮነትን በተግባር ማሳየት እስላምና ክርስታን ሳይባል ተሳስረን ተከባብረን ሀገራችን መጠበቅ የሚጠብቀን ስራ ብዙ ነው በተረፋ ቅድም እንዳልኳችሁ ዑለማዎቻችን በየመስጅዶቻችን ሁጠባዎቻችን ይመክሩናልና፣ ያንን በመከተል ዒዳችን ከቻልን በአንድ መንገድ ወተን በሌላ መንገድ ብንመለስ የነቢያችን ሱና ሰለላሁ አለይህ ወሰለም በእግራችን ብንሄድ የተሻለ የተመረጠ ይሆናል። ከነገ በስቲያ ለሚከበረው የኢድ አልአድሃ አረፋ በዓልን ለማክበር ከ20 ሺህ በላይ እንግዶች ወደ ዞኑ ይገባሉ ተብሎ እንደሚጠበቅ የስልጤ ዞን የባህልና ቱሪዝም መምሪያ ለአሻም ተናገረ። 10446ኛውን የኢድ አልአድሃ በዓልን ለማክበር ወደ ዞኑ የሚመጡ እንግዶችን ለመቀበል የተለያዩ ቅድመ ዝግጅቶችን ማድረጉን ዞኑ ለአሻም ነግሯታል፣ ፍሯል። ኃይሉ ተጨማሪ አላት በእስልምና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላቶች መካከል የኢድ አል አድሀ አረፋ በዓል አንዱ ነው። በዚህ መጪው አርብ የሚከበረውን የ1446 ኛው የአረፋ በዓል በመላው ሀገሪቱ በድምቀት የሚከበር በዓል ቢሆንም በማዕከላዊ ኢትዮጵያ ክልል በስልጤ ዞን በደመቀና በተለያዩ ክንውኖች ይከበራል። ይህንን ተከትሎ አሻም የዞኑን የባህልና ቱሪዝም መምሪያ ኃላፊ ይርዳውን አስሬን አነጋግራለች። ኃላፊው በዓሉ በዞኑ በደማቅ ሁኔታ የሚከበር መሆኑን አንስተው ይህንን በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ላይ በማይዳሰስ ቅርስነት ለማስመዝገብ የተለያዩ ጥናቶችና ሌሎች ተግባራቶች እየተከናወኑ መሆኑን ለአሻም ተናግረዋል። የአረፋ በዓል ከመድረሱ አንድ ወር በፊት በስልጤ ማህበረሰብ ዘንድ ቅድመ ዝግጅቶች የሚደረጉና በዓሉ ሃይማኖታዊና ባህላዊ ይዘቱን በጠበቀ መልኩ በሴቶችና በወንዶች የተለያዩ የስራ ክፍፍሎች አድርገው የሚከበሩበት በዓል መሆኑን ኃላፊው አ ብራርተው ተናግረዋል። አረፋ በዓል በስልጤ በልዩ በልዩ ሁኔታ የሚከበር ባህል ነው። እንደ ስልጤ ማህበረሰብ በማይዳሰስ ቅርስነት ተጠብቆ የተለያዩ ጥናቶች የሚደረግበት እና ክትትል የሚደረግበት በሂደቱም ደግሞ በዩኔስኮ ለማስመዝገብ በፊት እንቅስቃሴ የሚናደርግበት ሁኔታ ነው ያለው። አረፋ ከመድረሱ ከአንድ ወር በፊት ግን አንዳንድ ቦታዎች የመጀመሪያው ከመውጣቱ በፊት ከጾም በኋላ ለአረፋ ቅድመ ዝግጅት የሚያደርጉበት ሁኔታ ነው ያለው። በተለይ የአረፋ ላይ ባህላዊ ይዘት እና ሃይማኖታዊ ይዘት ያለው ክብረ በዓል ነው። በሃይማኖቱም እና በባህሉም ተይዞ የሚካሄድበት እንደ ዞናችን እንደዛ ነው የሚደረገው። ስለዚህ አሁን የባህሉን ስናየው በተለይ የሴቶች የሚያከናውኗቸው ተግባሮች አሉ፣ ወንዶች ደግሞ ለብቻቸው የሚሰሯቸው ተግባሮች አሉ። የስራ ክፍፍል አለ፣ ባህሉን ለማዘጋጀት ማለት ነው። ከዚህ ዝግጅት ጋር በተያዘ ቀደም ብለው ቅድም እንዳልኩሽም ከአንድ ወር ከዛ በፊት አስቀድመው ዝግጅት የሚያደርጉበት ሁኔታ አለም። ይህንን የኢድ አል አድሀ አረፋ በዓል አስመልክቶ በመላው ሀገሪቱ የሚገኙ የዞኑ ተወላጆች ወደ ቀያቸው የሚገቡበትና እርስ በራሳቸው የሚጠያየቁበት በዓል መሆኑን ኃላፊው አንስተው በተለይ ደግሞ አቅም ለሌላቸው ሰዎች በማካፈል በዓሉን በአንድነት የሚያከብሩ መሆኑንም ኃላፊው አክለው ተናግረዋል። ከሰላት ከስግደት በኋላ ነው እርድ የሚካሄደው። ወደ ይባላል እርድ በኋላ ያንን የታረደውን ደግሞ ጡን ስጋ ሻኛ የሚባለውን ስጋ ከትፎ በቅቤ ለውሶ አዘጋጅቶ የመጀመሪያ ምስቱን የማጉረስ ልጆችን የማብላት እና ባህሉን የማስጀመር የሚያከናውነው ነው። ወንድ ነው ተጥፎ አዘጋጅቶ ያበላል ማለት ነው። ስለዚህ እንደ ስልጤ ማህበረሰብ ሴቶችም የራሳቸው ድርሻ አላቸው ወንዶችም የራሳቸው ድርሻ አለ። አረፋ በዚህ ሁኔታ የስራ ክፍል ተደርጎ የሚሰራበት እና ባህሉ በደመቀ ሁኔታ ለሌላቸው ሰዎችም ጭምር ከተካፈለው የስጋው ግማሹ ወይ አንድ ሶስተኛውን ለድሀ ሰጥቶ ድሀዎቹም እንደዚሁ አብረው ተደስተው የሚውሉበት ሁኔታም የሚፈጠርና ማህበረሰቡ ራሱ በመስጣጣት በእርስ በርስ በመተጋገዝ ላይ የያቶ ከረ ማህበረሰብ ነው። በዓሉን አስመልክቶ የሚደረጉ የዋጋ ጭማሪዎች እንዳይኖሩ የዞኑ የንግድ ቢሮ ከሁሉም ወረዳዎች ጋር በጋራ በመሆን የክትትልና ቁጥጥር የማድረግ ስራዎች እየተሰሩ መሆኑን ያነሱት ኃላፊው በተለይ ደግሞ የጸጥታና የትራፊክ አደጋዎች እንዳይከሰቱ የሚመለከታቸው አካላት የተለያዩ የቅድመ ዝግጅት ስራዎች መሰራታቸውንም ተናግረዋል። አዎ ከጸጥታ ጋር በተያያዘ አስቀድሞ እነዚህ ቅድመ ዝግጅቶች የተደረገበትና በተለይ ከትራፊክ ጋር በተያያዘ የሚደርሱ አደጋዎች አምናም እንደዚህ አይነት አደጋዎች እና ግጭቶች ምናምን ስለነበረ እሱን ኮማንድ ፖስቱም ደረጃዊቱም ይህን ለይቶ መንገዶችን በአዲስ መልኩ የመስራት እና ዝናብ ቢዘንብ ግን እነዚህ የሚመጡ እንግዶችን እንዳይጉላሉ እና ጭቃ እንዳይዛቸው መንገዶችን በጣም የመስራት ስራዎች ተሰርተዋል። ከጸጥታ አንጻር በፖሊስ መምሪያም እንደዚሁ ክትትሎች እና ቁጥጥሮች እየተደረጉበት ሁኔታ አለ። ትራፊክም በዚህ ልክ ከወረዳና ከዞን ካሉት ተዋቅረው ህዝቡን ለማገልገል በቁርጠኝነት እየሰሩ ያሉበት ነው። ዝግጅትም አድርገዋል። ሌላው ከዋጋ ጋር በተያዘም ያል ሹ እነዚህ ለመከታተል የንግድ በመምሪያም ደረጃ በወረዳም ደረጃ እነዚህን በዋጋ ላይ ጭማሪ እንዳያደርጉ ክትትልና ድጋፍ የተደረገበት ያለበት ሁኔታ ነው ያለው። ይህንን የኢድ አልአድሀ አረፋ በዓል አስመልክቶ ወደ ዞኑ ከሀያ ሺህ በላይ እንግዶች ይገባሉ ተብሎ እንደሚጠበቅ ይርዳውና አስሬ ተናግረው ከነዚህም እንግዶች ከሀያ ሚሊዮን ብር በላይ የገንዘብ ግብይት ይኖራል ተብሎም እንደሚጠበቅ ተናግረዋል። ይህኛውን ወደ ዞናችን እስከ በአሁን ባለው ከሀያ ሺህ ሰው በላይ ወደ ዞናችን ይገባል የሚል በግምት ነው የምናስቀምጠው። ዳታውን ደግሞ በአዲስ መልኩ ደግሞ ለመሰብሰብ ራሳችን መረጃዎች የማደራጀትና የማጠናከር በወረዳዎች ደግሞ ተናበን የምንሄድበት ሁኔታ ነው ያለው። በሂደቱም ከሀያ ሚሊዮን ብር በላይ ደግሞ የገንዘብ እንቅስቃሴ ይኖራል። ሲመጡ ደግሞ የተለያዩ ነገሮች ይገዛሉ። በተለይ ደግሞ የባህል አልባሳት የሚገዙበት ሁኔታዎች አሉ። በዚህ ዘርፍ ደግሞ የተደራጁ ወጣቶችም ተጠቃሚ ይሆናሉ ብለን እኛም አስበናል። የስልጤ ዞን የባህልና ቱሪዝም መምሪያ ኃላፊ ይርዳውን አስሬ ለእምነቱ ተከታዮች ለ አንድ ሺ አራት መቶ አርባ ስድስተኛው ለኢድ አል አድሀ አረፋ ባል የእንኳን አደረሳችሁ መልእክታቸውንም በአሻም በኩል አስተላልፈዋል። የኦሞ ወንዝ የውሃ መጠን እየጨመረ መምጣቱ በአካባቢው ነዋሪዎች ላይ የሚያደርሰው አደጋ ቀጥሏል ሲል የዞኑ አደጋ ስጋት ስራ አመራር መምሪያ ለአሻም ገለጸ። ችግሩን ለመቅረፍ የፌዴራልና የክልል መንግስት በጋራ መስራት ይኖርባቸዋል ሲልም የድጋፍ ጥሪውን በአሻም በኩል አድርጓል። አዲስ እንግዳሰው ተጨማሪ ያላት በተደጋጋሚ የኦሞ ወንዝ መደበኛ የውሃ ፍሰት መጨመር በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ ለሚኖሩ የአካባቢው አርብቶ አደሮች መፈናቀል መንስኤ መሆኑን ለአሻም ያስታወሷት የደቡብ ኦሞ ዞን አደጋ ስጋት ስራ አመራር ጉዳቱ አሁንም መቀጠሉን ገልጿል። የወንዙን መሙላት ተከትሎ በሚፈጠር ጎርፍ የሚያጋጥም ነው የተባለለት ይህ ችግር ባሳለፍነው ሳምንት ግንቦት 21/2017 ዓ.ም ተከስቶ እንደነበር የገለጹት የ ደቡብ ኦሞ ዞን አደጋ ስጋት ስራ አመራር ምክትል ኃላፊ ልኩኛንጋ ሙርሌ ሁኔታው አዲስ ነገር አይደለም ሲሉ ያብራራሉ። አሁን እዚህ ኦሞ ዳሰነች ወረዳ ወንዙ ያው እንግዲህ ከዚህም በፊት አዲስ ነገር አለም። አሁን አይቁ ሞልቶ ውሃ አሁን ወደዚህ ወደ ታች አሁን እየሸሸ ነው ያለ። ስለዚህ አሁን ያውን ስሞላ ወንዙም ትንሽ አሁን ባለፈው የዘነበው ነበር ክረምት ላይ አንድ ነው ሰብረው የመጣው አሁን አይቁ ነው አይቁ ነው ወደዚህ አሁን እየገፋ ያለው። በጎርፉ ምክንያት ከፍተኛ ቁጥር ያላቸው አርብቶ አደሮች መፈናቀላቸውን ኃላፊው ይገልጻሉ። ከሰባ ዘጠኝ ሺ ስምንት መቶ ስምንት መቶ ሀያ ስምንት አባወራ አሁን የተፈናቀሉን አንድ ሺ አምስት መቶ ሀምሳ አምስት ነው። ጉዳቱ በአካባቢው በተደጋጋሚ የሚከሰት ከመሆኑ ጋር ተያይዞ ዘላቂ የሆነ የመፍትሄ እርምጃዎችን ለመውሰድ አልታሰበም ወይ ስትል አሻም ለሰነዘረችው ጥያቄ ዘላቂ የሆነ መፍትሄ እርምጃ ሊወሰድ የሚችለው በፌዴራልና በክልል ደረጃ እንደሆነ ገልጸው ዞኑ ግን ጉዳት የደረሰባቸውን ዜጎች በማውጣት ላይ መሆኑን ተናግረዋል እሱ እንግዲህ የመንግስት አቅጣጫው ነው እኛ አሁን ተፈናቃዮች ሰዎችን እያወጠን ነው አሁን አወጥተናል ኦልሬዲ ስለዚህ ዘላቂ መፍትሄ የምለው እንግዲህ ፌደራል፣ ክልል፣ ዞን እስከ ወረዳ ድረስ ያው እንግዲህ ሁለቱ ማለት ሁሉም ተቀናኝቶ አሁን ይኸዋው በምን አንግል ነው አሁን መፈናቀል ወደ ሌላ አቅጣጫ ማዞር የሚለው እንግዲህ ሁሉም መነጋገር ነው ያለበት። በዚህ አደጋ በሰው ሕይወት ላይ የደረሰ ጉዳት የለም ያሉት ኃላፊው ወንዙ በአብዛኛው በሌላ አካባቢ ላይ በሚጥል ዝናብ ጭምር የሚሞላ በመሆኑና ቀጣይ የክረምት ወራት መምጣትን ተከትሎ ሁኔታው ሊያይል እንደሚችል ጠቁመዋል። ጉዳት የደረሰባቸውና የተፈናቀሉ ዜጎችን ዞኑ በመኪና እንዲሁም በእግር ወደ ደረቃማ አካባቢ በመጓጓዝ ላይ ይገኛል ያሉት ሉኩኛንጋ ለዜጎች የሚያስፈልግ ግብአቶችን በሚመለከት እየቀረበልን ነው ይላሉም። መንግስት ያቀረበ እንግዲህ የወንዙ ሙላት ችግር ብቻ ነው አሁን እኛ ጋ ለአደጋው። የኦሞ ወንዝ መደበኛ የውሃ መጠን ከመጨመር ባለፈ የቱርካና ሀይቅ የውሃ መጠን በከፍተኛ ደረጃ በመጨመሩ እንደሆነ ይናገራል። ከሁለት መቶ በላይ ተገልጋዮች የትምህርት ማስረጃቸው ሕገ ወጥ ሆኖ አግኝቸዋለሁ ሲል የትምህርትና ስልጠና ባለስልጣን ለአሻም ነገራት። የትምህርትና ስልጠና ባለስልጣን ባለፈው ዘጠኝ ወራት ከወረቀት አሰራር ወደ ዲጂታል በይነ መረብ አሰራሩን በመለወጥ ከ8 ሺ በላይ ለሚሆኑ ተገልጋዮች ማረጋገጫ መስጠቱንም ከአሻም ጋር ቆይታ ያደረጉት በባለስልጣኑ የተቋማት ቁጥጥር ኢንስፔክሽንና የትምህርት ማስረጃ ማረጋገጫ ምክትል ዳይሬክተር ተናግረዋል። ተጨማሪ አለን። የኢትዮጵያ የትምህርትና ስልጠና ባለስልጣኑ ከዚህ ቀደም ሚከተለው የነበረው አሰራር ማኑዋል ወይም ደግሞ ወረቀትን መሰረት ያደረገ እንደነበር ባለስልጣኑ ለአሻም ገልጾላታል። አሁን ላይ አሰራሩን በማዘመን ከወረቀት ወደ ዲጂታል የአሰራር ሁኔታ በመለወጥ እየሰራ እንደሆነና በዚህም አንድ ነጥብ ሶስት ሚሊዮን የሚሆኑ የተመራቂ መረጃዎች ወደ ባለስልጣን መስሪያ ቤቱ ሊገቡ እንደቻለና በማስተርስ ትምህርት ደረጃ ደግሞ ሰማኒያ ሰባት ሺ ምሩቃኖች ፋይል እንደገባ በባለስልጣኑ የተቋማት ቁጥጥር ኢንስፔክሽንና የትምህርት ማስረጃ ማረጋገጫ ምክትል ዋና ዳይሬክተር ቢኒያም ኢሮ ከአሻም ጋር ባደረጉት ቆይታ አብራርተዋል። ዳይሬክተሩ በቆይታቸው እንደተናገሩት ባለስልጣን መስሪያ ቤቱ የወረቀት የአሰራር ሂደትን ይከተል በነበረበት ጊዜ ተገልጋዮች ተደጋጋሚ ምልልስና እንግልቶች ሲደርሱባቸው እንደነበር ገልጸው አሁን ላይ ዘመኑን በዋጀ የዲጂታል ስርዓት መሰረት መገልገል የሚችልበትን መንገድ መፍጠር እንደተቻለና እንግልትን መቀነስ እንዳስቻለ እንዲህ አብራራሉ። ባለፉት ዘጠኝ ወራት በተቋማችን ያው ከዚህ በፊት ሲደረግ የነበረው ማኑዋል ነበር፣ ሲተሰራ የነበረው አሁን፣ ሰው ሲስተም አበጅተንለት፣ ሲስተማችን ላይ ወደ 1.3 ሚሊዮን ያክል ተመራቂ መረጃ እየገባበት ሲስተም አለን። እንዲሁም በማስተርስ ደረጃ ወደ 87 ሺህ ምሩቃን ፋይል ገብቷል። ዲጂታላይዝድ አድርገናል ማለት ነው። ሰው ባለበት ሆኖ ስካን አድርጎ የሚፈልገውም ፕሮግራም ከኛ ማግኘት የሚፈልገውን ሰርቪስ ካየ በኋላ ፋይሉን ካስገባ በኋላ ለመጨረሻ አውቶንቲኬሽን ማረጋገጫ መስፈርቱን ካሟላ አባለ ነው እኛ ጋር የሚመጣው ፋይናል ለሆነ ዲሲሽን ማለት ነው። በፊት ግን በነበረው ተደጋጋሚ ምልልሶች ነበሩ። አሁን ባለበት ሆኖ ቀጠሮን እንሰጠዋለን። የተሟላ ማስረጃ ካስገባ በኋላ ያን እናደርጋለን። ማ ባለስልጣን መስሪያ ቤቱ የበይነ መረብ አገልግሎት መስጠት ከጀመረ ጀምሮ ባለፉት ዘጠኝ ወራት ከ13 ሺህ በላይ ተገልጋዮች የትምህርት ማስረጃቸው እንዲረጋግጥላቸው ለባለስልጣኑ ጥያቄ አቅርበው 8 ሺህ የሚሆኑ ተገልጋዮች የባለስልጣን መስሪያ ቤቱን መስፈርት አሟልቶ በመገኘታቸው ማረጋገጫ እንደተሰጣቸው አስረድተዋል። መረጃ ያላሟሉና እንዲያሟሉ ተነግሯቸው አገልግሎቱን በድጋሚ ያገኙ ከሁለት ሺህ በላይ ተገልጋዮች መኖራቸውንም ምክትል ዳይሬክተሩ ገልጸዋል። ከዚሁ ጋር ተያይዞ ከ200 በላይ የሚሆኑ ተገልጋዮች የትምህርት ማስረጃቸው ህገወጥ ወጥ ሆኖ በመገኘቱ የትምህርት ማረጋገጫ አገልግሎት እንዳያገኙ እንደተደረጉም እንዲህ ይናገራሉ። ባለፉት 9 ወራት በዚህ በበይነ መረብ ወይ በሲስተማችን ወደ 13133 ተገልጋዮች የትምህርት ማስረጃቸው እንዲረጋገጥላቸው ጥያቄ አቅርበውልናል። ከዛ ውስጥ ወደ 8160 የትምህርት ማስረጃው ህጋዊነት ያላቸውና መመሪያችን ያስቀመጠው መስፈርት ያሟሉ የትምህርት ማስረጃቸው ተረጋግጧል። በዚህ ሂደት ላይ ደግሞ የተጓደለ መረጃ አቅርበው እንዲያሟሉ ተነግሯቸው አገልግሎቱን ድጋሚ ያገኙ ወደ 2100 ተገልጋዮች አሉ። አሁን ላይ ካመለከቱ እስከ 1000 በታች ተገልጋዮች ሲስተም ላይ እየጠበቁ ይገኛሉ። አቻ ግመታ ደግሞ እንዳልኩሽ መጀመሪያ ላይ ከውጭ ሀገር የትምህርት ማስረጃቸው ነው ውጭ ሀገር ተምሮ የትምህርት ማስረጃቸው እኛ ሀገር ተገምቶ ወደ ገበያ እንዲገቡ ፍላጎት ያቀረቡትን ደግሞ ወደ 1056 ተገልጋዮችን በፍጥነት የማስተናገድ ስራ ተሰርቷል። አጠቃላይ በዚህ ሁሉ ሂደት ውስጥ ከ13133ቱ ወደ 215ቱ ተገልጋዮች አገልግሎት ማግኘት አልቻሉም። ይህም መስፈርቱን አላማሉ ወይም የትምህርት ማስረጃቸው ወደ ህገወጥነት የቀረበ ነው ማለት ነው። ህገወጥ የትምህርት ማስረጃዎችን በመቆጣጠር በኩል ባለስልጣኑ ከተቋማት በሚመጡ መረጃዎች አማካኝነት እያጣራ እንደሆነም ገልጸው በተያዘው በጀት ዓመት ብቻ ከ96000 በላይ የትምህርት ማስረጃዎች በባለስልጣን መስሪያ ቤቱ እንዲጣሩ እንደተደረገም ገልጸዋል። ህጋዊ ያልሆነ የትምህርት ማስረጃዎችን የመቆጣጠር ስራችን በዋነኝነት ከተቋማት የሚመጡ ዳታን ከዚህ በፊት በነበረው አሰራር ከተቋማት የሚመጡ ዳታዎች ቀጥታ ነበር እየገቡ የነበረው። አሁን ያን አሰራር አስቀርተናል። ማኑዋሊ አሰራራችንን አንድ ዳታ ኳሊፋይድ ሲሆን ብቻ ነው ወደ ሲስተም ይጫነው። በፊት የመጣ ዳታ ሁሉ ነበር የሚገባው። ተቋም እየተቸገርንበት ያለው አሁን ተቋም ቀመስ ህገ ወጥነት ነው። ህጋዊ ፎርጅድ የምንለው በእኛ አጠራር ማለት ነው የሚመጣው በተቋማት ዞሮ ይመጣል። ያ ተማሪ መስፈርቶችን ላሟላ ይችላል። ትክክለኛ የተቀመጠውን የትምህርት መጠን ወሰን ሳይጨርስ ምሩቅ ነው ብሎ ፋይሉ ሊመጣ ይችላል። በተለያየ አግባብ ህጋዊ ባልሆነ አግባብ የትምህርት ማስረጃ ተሰጥቷቸው ሊመጡ ይችላሉ። ይህን የማጣራት ስራዎችን ነው እየሰራ ያለ ነው። ይህን ለማስቀረት በዚያ ዓመት ብቻ ወደ 9786 የሚያክል የትምህርት ማስረ የገቡልን ወደ እኛ እንዲገባ የመጣ ዳታን ተቋማቱ ጋር ቀጥታ ሄደን አጣርተን በትክክል ነሰዎች እናንተ ምሩቅ ናቸው ወይ ብለን ያልሆኑ እየገቡ ከተሰጣቸው ቁጥር በላይ ማስመረቅ ህጋዊ ያልሆነ መስፈርቱን ያላሟሉ ሰዎች ምሩቃኖች ናቸው ብሎ በማምጣት ተቋማትን ተጠያቂ የማድረግ ስራ እንሰራለን። ያ ደግሞ ተላልፎ ሲመጣ ወደ ህግ እንዲሄድ ደግሞ ህገወጥ ትምህርት ማስረጃ ይዘው የሚመጡትን ወደ ህግ እንዲሄዱ የማድረግ ስራዎችን እየሰራ እንገኛለን። ህገወጥ የትምህርት ማስረጃዎችን በመቆጣጠር ረገድ ባለስልጣን መስሪያ ቤቱ ከተቋማት ጋር በመሆን በቅንጅት እየሰራ እንደሚገኝ አሻም ከትምህርትና ስልጠና ባለስልጣን ጋር ባደረገችው ቆይታ ለማወቅ ችላለች። የኢትዮጵያና የእስራኤል ግንኙነት ዘርፈ ብዙ ያሏቸው ለውጦች እንደታዩበት የእስራኤል አምባሳደር በኢትዮጵያ ለአሻም ተናገሩ። ከሰሞኑ ከአሻም ዜና ክፍል ጋር ቆይታ ያደረጉት አምባሳደሩ ሁለቱ ሀገራት በልማት፣ ቴክኖሎጂና በጤና በጋራ እየሰሩ ይገኛልን ብለዋል። ብርሃን እሸቴ ጉዳዩን ተመልክቶታል፣ እንደሚከተለው ያቀርበዋል ኢትዮጵያና እስራኤል ግንኙነታቸው በአሁኑ ወቅት ከፍተኛ ደረጃ ላይ ደርሷል ተብሏል። የሁለቱ ሀገራት የሁለትዮሽ ግንኙነት ጥንታዊና ታሪካዊ ቢሆንም ዛሬ በዘመናዊ ዲፕሎማሲ ጥሩ አቅጣጫን የያዘ ነው ሲሉ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ለአሻም ተናግረዋል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በልማት በጤናና በፈጠራና ቴክኖሎጂ እየተጠናከረ ነው ብለዋል። በኢትዮጵያና የእስራኤል የወዳጅነት በአሁኑ ደረጃ በከፍተኛ ደረጃ ላይ ነው ያለው ምንም እንኳ የሁለቱ ሀገሮች የወዳጅነት ልዩና በጣም ጥንታዊ ታሪካዊ ቢሆንም ዛሬ አሁን በዘመናዊ መልክ የሚደረገው የዲፕሎማሲ ግንኙነት እጅግ በጣም ጥሩ አቅጣጫ የያዘና ከከፍተኛ ደረጃ ላይ ደርሷል። በኢኮኖሚ አንጻር ይህርን እንደሆነ ሁለቱ ሁለቱም ሀገሮች ዛሬ ከፍተኛ ደረጃ ላይ በተለይ በልማቱ በኩል በእርሻ ልማት በጤና፣ በትምህርት፣ በኢኖቬሽን እና ቴክኖሎጂ በእነዚህ ሁሉ እየተጠናከረ ይገኛል ማለት ነው። የበለጠ እንዲጠናከር ሌት ተቀን እየሰራነ ነው። አምባሳደር አብርሃም በሚኒስትሮች ደረጃ የከፍተኛ ባለስልጣናት ይፋዊ የስራ ጉብኝት መደረጉ አንዱ ማሳያ ነው ብለዋል። በሁለቱ ሀገራት መካከል በተደረገው ጉዞ ልዩ ልዩ ስምምነቶች መደረጋቸውንም ተናግረዋል። የከፍተኛ ባለስልጣኖች የሚኒስትሮች የጉብኝት መለዋወጥ ባለፈው መጋቢት ወር የኢትዮጵያ ውጭ ጉዳይ ሚኒስትር ከትልቅ ልዑካን ጋር እስራኤልን ሂዶ መጎብኘት አሁን ደግሞ የእስራኤል ውጭ ጉዳይ ሚኒስትር ደግሞ ከብዙ ልዑካን ጋር አመጥቶ መጎብኘት ከአዲስ አበባ ላይ ኢትዮጵያ ኢዝራኤል ቢዝነስ ፎርም መቋቋሙና መከፈቱ በሁለቱ ሚኒስትሮች አማካኝነት ከጠቅላይ ሚኒስትሩ ጋር እና ከውጭ ጉዳይ ሚኒስትሩ ጋር የተደረጉ ውይይቶች፣ ንግግሮች የሁለቱን አገሮች ወዳጅነት እጅግ በጣም ከፍ አድርጎታል። የሁለቱ ሀገራት ግንኙነት በአራት የተለያዩ ዘርፎች የሚከናወን መሆኑንም ገልጸዋል። በአራት መስመሮች ነው የምንሰራው። አንደኛው ጂቱጂ ወይም ደግሞ ጋቨርመንት ቱ ጋቨርመንት መንግስት ለመንግስት ያለው ስራ ሲሆን ሁለተኛው ደግሞ የግል ካምፓኒዎችን ወደዚህ በማምጣት ኢንቨስት እንዲያደርጉ ፕራይቬት ኢንቨስተርስ ብለን የምንጠራው ነው። ሶስተኛው ደግሞ ኖን ገቨርንመንታል ኦርጋናይዜሽንስ ወይም መንግስታዊ ያልሆኑ ድርጅቶች ወደዚህ በመምጣት በጤና፣ በእርሻ ልማት፣ በበጎ አድራጎት የሚሰጡት አገልግሎት ነው። አራተኛው ደግሞ ህዝብ ለህዝብ ፒፕል ቱ ፒፕል የምንለው ነው። ህዝብ ለህዝብ ያለው ግንኙነት ነው። ይሄም በቱሪዝም በቱሪዝም በካልቸራል በንግድ በዚህ ሁኔታ ላይ ተጠናክሮ እናየዋለን። የበለጠ እንዲጠናከር ደግሞ እየሰራን ነው። የኢትዮጵያና እስራኤል ግንኙነት ለረጅም ዓመታት የዘለቀ መሆኑን አምባሳደሩ አብራርተዋል። ተመልካቾቻችን ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን ጠቁማችሁ ህዝበ ሙስሊሙ የ1446ኛውን ኢድ አልአድሀ አረፋ በዓል ሲያከብር ለሀገር ሰላም ጸሎት በማድረግና የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ ተጠቆመ። ከነገ በስቲያ የሚከበረውን የኢል አድሃ አረፋ በዓልን ለማክበር ከ20 ሺ በላይ እንግዶች ወደ ዞኑ ይገባሉ ተብሎ እንደሚጠበቅ የስልጤ ዞን ባህልና ቱሪዝም መምሪያ ለአሻም ገለጸ። ከሁለት መቶ በላይ ተገልጋዮች የትምህርት ማስረጃቸው ህገ ወጥ ሆኖ አግኝቻለሁ ሲል የትምህርትና ስልጠና ባለስልጣን ለአሻም ነገራት። ዩክሬን በሩሲያ ላይ ያደረሰችው ያልተጠበቀ ጥቃት ሩሲያ ትፈጽማለች ተብሎ ለሚጠበቀው የኒውክሌር ጥቃት መንስኤ ሊሆን እንደሚችል ተገመተ። ለዛሬ ለተረቡ ግንቦት 27 ቀን 2017 ዓ.ም ተመረጥ የተሰናዱ የአሻም የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስ እና ወቅታዊ መረጃዎችን ለማግኘት ማህበራዊ ገጾቻችንን ማለትም ቲክቶክ፣ ዩቲዩብ፣ ፌስቡክ እንዲሁም የቴሌግራም ማህበራዊ ትስስር ገጾቻችንን ሰብስክራይብ፣ ላይክና ሼር በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!